አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሜር ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እንግዲህ ዛሬ ጀላቸ ቤቅ ድሁት ቀለል ያለ ሰላጣ በድንች እና በእንቁላል አሰራር ነው። እንግዲህ ተወድቶታላችሁ ብዬ ተስፋ አለኝ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድች አላቸው የቆዩ ወደ አሰራሩን እናሄዳለን። አጓይ ውድ ቤተሰቦች እንግዲህ ድንች እየቀቀልኩ ነው አሁን እዚህ ጋር ትንሽ ሲቀረዋል አጋምሻለሁ ቀቅዬ ማለት ነው። መስሎ ጋር አደርጋለሁ ድንቹን የሚበቃችሁ የምትፈልጉትን ያህል በጣም ማለት ነው፣ ትንሽ ትቀቅላላችሁ። በጎን እንቁላል ቀቅዬ አለው ማለት ነው። እኔ የሚበቃኝን ያህል ነው። እናንተ እንደ ፍላቦታችሁ የሚበቃችሁ ደግሞ እናንተ ታቃላችሁ ማለት ነው። ውዶች ቀቅያለሁ። ድንቹ ነው የቀረች እዚህ ጋር የሚያስፈልጉኝን ነገሮች አስቀምጫለሁ ማለት ነው። እዚህ በሰላ ክደር አለኝ እናንተ አለማድረግ ትችላላችሁ። ከፈለጋችሁ አለማድረግ ሚታችሁ ነው ማለት ነው። እዚህ ጋር ደግሞ በግዶንስ አለኝ አዘጋጅቸዋለኝ ይሄ ቁንዶ በርበሬ ነው። የምፈልጉትን ያህል ያው የምፈልገውን ያህል መጠን አረጋለሁ። ለሶስት ነው የምፈልገው። እኒህን በኋላ ላይ ነው የምጠቀማቸው ማለት ነው እና ደግሞ ይሄ ፍልፍል ፓውደሩ ፍልፍል ማለት ነው። መጨረሻ ላይ ነው የምንጠቀማቸው። ይህን ደግሞ ሶስት እሰራበታለሁ ዘይ ዘይቱን ጨውና፣ ቁንዶ በርበሪ ሎሚ ዚጋ ጨምቅ ያለውኝ። አሁን ሶሱን እንሰራለው ማለት ነው ጆች። አሁን ቀጥታ ቁንዶ በርበሪ አደርጋለሁኝ። ብዙ አላደርግም፣ ትንሽ ነው ማደርግም። ከዛ ጨው አደርጋለው። ዘይት ዘይትዜት ኦሊቫ ኦይል ማለት ነው። ዘይት ዘይቱን አደርጋል እንደገና ትንስ ደግሞ ምን እናደርጋለን? ፍሬሽ ቱም ትንስ እንደዚህ ፍሬሽ ቱም አደርጋለሁ። ዋህደዋለን ማለት ይሄ ሦስቱ ነው። እንግዲህ ጆቼ ሶሱን ጨርሻለሁ። ይሄ ነው ሶሱ የሚያስፈልገኝ ለሰላጣ ድኝች ማለት ነው። የሚያስፈልገኝ ይሄ ነው ሶሱ። አሁን ድኝቼ ከበሰለ በኋላ እንገናኛለን ማለት ነው። ውድ ቤተሰቦቼ እንግዲህ ድኝቹ በስሎ ልጫዋ ያለሁኝ ገሸሬው ማለት ነው በዚህ ሁኔታ እምነጭ ጨርሻለሁ አሁን ቆራርጠዋለሁ። ከታች ከዋለው ማለት ነው በምፈልገው ምናምን ያህል ተቆራርጡት አላችሁ በምፈልጉት ዲዛይን ማለት ነው። እዚህ ጋር ማድረግበትን አስተካክል ያለው ሰሀን አለን። እዚ ጋር ቆርጣለሁ ማለት ነው። ልጆች ግን ስትቆርጡ በምፈልጉት መቁረጥ ትችላላችሁን። አሁን ያው ስለማይመቸ በአንድ እጄ ቪዲዮን ዘገዋለሁኝ ከዛ ሳየርቻዋለሁ መጨረሻ ላይ ማለት ነው ውዶቼ። እንግዲህ በጣት እሱም በዚህ ሁኔታ ቆራርጫዋለሁ ማለት ነው። ያው ስለመሰለ ብዙ ዲኮር እንትን ለማለት አይመቸኝም፣ አልተመቸኝም እ ያው ምረባ ምረባ ዝ ሳይሆን ክብ ክብ አርጌ እንደዚህ ቆርጫዋለሁ፣ ተመቸኝ። በፈለገችት አይነት ትቆርጡታላችሁ በምፈልጉት ዲዛይን ብያችኋለሁ። መጀመሪያ ላይ እንደምፈልጉት አይነት አድርጋችሁ መቁረጥ ትችላላችው። ቀጥታ ወደ ሌላው ስንሄድ ምንድን ነው እንቁላል ማለት ነው። ይሄ ነው፣ ዚህ አደርጋለሁ። እንቁላል የቀቀልኩት እንቁላል አለ። ከፈለጋችሁ በዚህ በሰኪም በቢላው መቁረጥ ትችላላችሁ። እንደዚህ አድርጋችሁ ማለት ነው። በክብም በረጃች አድርጋችሁ መቁረጥ ትችላላችሁ። ይሄ ደግሞ ካላችሁ በዚህም እንደዚህ በዚህ መቁራት ትችላላችሁ ማለት ነው ውዶቼ፣ እና አሳያችኋል።

ለውድ ቤተሰቦች እንግዲህ ድኝቹ በስሎ ልጫ ያለው ገሽሬው ማለት ነው። በዚህ ሁኔታ ልጭ ጨርሻለሁ። አሁን ቆራርጠዋለሁ። ከታች ዋለው ማለት ነው። በምፈልገው መንዳኝ ያህል ተቆራርጡታላችሁ፣ በምፈልጉት ዲዛይን ማለት ነው። እዚህ ጋር ማረግበትን አስተካክ ያለው ሰሀን አለን። እዚህ ጋር ቆርጣለው ማለት ነው። ግን ስትቆርጡ በምትፈልጉት መቁረጥ ትችላላችሁ። እኔ አሁን ያው ስለማይመቸኝ በአንድ እጄ ቪዲዮውን ዘገዋለሁኝ ከዛ አሳያችኋለሁ መጨረሻ ላይ ነው። ውዶች እንግዲህ በጣት እሱም በዚህ ሁኔታ ቆራርቸዋለው ማለት ነው። ያው ስለመሰለ ብዙ ዲኮር እንትን ለማለት ማለት አይመቸኝም፣ አልተመቸኝም እኔ ያው ምረባ ሳይሆን በክብ አድርጌ እንደዚህ ቆርጬዋል። ውበት በፈለገችሁት አይነት ተቆርጡታላችሁ፣ በምፈልጉት ዲዛይን ብያችኋለሁ። መጀመሪያ ላይ እንደምፈልጉት አይነት አድርጋችሁ መቁረጥ ትችላላችሁ። ቀጥታ ወደ ሌላው ስንሄድ ምንድን ነው እንቁላል ማለት ነው። ወደዚህ አደርጋለሁ። እንቁላል የቀቀልኩት እንቁላል ከፈደጋችሁ በዚህ በሰኪም በቢላዋ መቁረጥ ትችላላችሁ። እንደዚህ አድርጋችሁ ማለት ነው። በክብም በረጃጅሙ አድርጋችሁ መቁረጥ ትችላላችሁ። ይሄ ደግሞ ካላችሁ በዚህም እንደዚህ በዚህ መቁረጥ ትችላላችሁ ማለት ነው ውዶቼ እና አሳያችኋል።